ወንድሞቻችን እንደ እህቶቻችን በማሟት መውረድ አይታወቅም እኔ አላልኩም አላህ እኮ ነው ወላሂ ጡታቸው ጉች ጉች አሉ ሴቶች አላቸው ወአትራባ በእድሜ እኩኩር የሆኑ የሰላሳ ሶስት ዓመት እድሜ ያላቸው ወጣት የሆኑ ሴቶች አሉላቸው ለማን ለነዛ አላህን ለሚፈሩ ሰዎች ለነዛ መልክ መጥፎን ነገር ለተጠበቁ ሰዎች በነዛ ዱንያ ላይ መልካም ለሰሩ ሰው እንደነዚህ ያሉ ሴቶች አሏቸው ይላል አላህ። አላህ ምን አለ? ወዘወጅናሁም ቢሁሪን ዒን። ያ ሁሪዎችን እናጋባችኋለን። መጨረሻ ላይ ያለው እናጠናዳችኋለን ነው የሚለው። አረክቸዋሊ። አሁን ይህንን እያሰበ ይሄ ሰውዬ የፊቱን ኤክስፕሬሽን አይታችሁታል። የፊቱን ኤክስፕሬሽን አይታችሁታል እና ምን ያህል ደስተኛ ሆኖ በቃ እነዚህን ለማግኘት ያለውን። አሁን ለምሳሌ እንደው ክርስቲያኖች ይህን ስትሰሙ አልጓጓችሁም? ጀነት ለመግባት የእስልምና ጀነት አልጓጓችሁም? ያጓጓላ፣ ምንም አያጓጓም። በነገራችን ላይ ምንም፣ እዚህ ምድር ላይ ሰው በገንዘብ ሁሉ በቀላሉ ሊያገኛቸው የሚችላቸውን ነገሮች ነው ሙስሊሞች ገብተን እናገኛለን የሚሉት። አሁን በጣም ጓጉቶ በጣም ጓጉቶ በቃ እነዚህን ሄጄ አገኛቸዋለሁ ብሎ ነው እንደዚህ በጣም ተመስጦ የሚያወራው ማለት ነው። አሁን ይህንን ለሀጩን የሚያዝረከርክበት ትምህርት ገነት ሄጄ እነዚህን አገኛለሁ ብሎ በእነዚህ ምክንያት ጀነት እያለ የሚጮኸበት፣ እንዲሁም የሆነ ቪዲዮ ነበረው ካገኘሁት አሳያቸዋለሁ ሜይ ቢ ማለት ነው አገኘት

ይሄ ነው ጀነት ብሎ በመገረም የተናገረለት ዘላለም ሕይወት አለ ብሎ የተናገረው እንደው እዛ ስገባ አገኛቸዋለሁ። እንደው ስለ ጀነት ተነግሮ አያልቅም ያለው፣ በቃ ይሄን ለማግኘት ነው። አለቀ። እነዚህን ጡታቸው ጉቹ ጉች ያሉ ሴቶች ማለት ነው። እነዚህን ሴቶች አገኛሉ። ሙስሊሞችን አቃበሉና ማለት እንደዚህ ያለ ነቢይ አለ? ራሱ ሉክ እንደው መጽሐፍ ቅዱስን ለምሳሌ ስታነቡ ከኦሪት እስከ አዲስ ኪዳን ማለት ነው፣ በዚህ መንገድ ገነትን የገለጸ አንድ ነቢይ ወይ ሐዋርያ አለ? አንድ ነቢይ፣ አንድ አይደለም፣ ሁለት አይደለም፣ እንደው ሁለት ሁለት አይደለም፣ ሶስት አይደለም፣ አንድ ብቻ ጀስት ሲንግል ነቢይ አለ እንደዚህ ገነትን የገለጸ ማለት ነው። በዚህ መልኩ የለም። አለበለዛ ይህን ይሄን ካልገለጸ እስልምና የነቢያት አስተምሮ አይደለም ማለት ነው። በቃ እስልምና የነቢያት አስተምሮ አይደለም፣ የሆነ የራሱን ፍላጎት ለማሟላት የተጠቀመበት አንድ ሲስተም ወይም ታክቲክ ነው እንጂ ነቢያት ያስተማሩት ትምህርት አይደለም። በገነት ሁር አልዓይን የተባሉ ሙሴ ሙሳ ብለው ለምሳሌ ያምኑታል ሙስሊሞች። ሙሳ ስለ ሁርአ ላይን አውርቷል። ሁርአላይን ላይን አረብኛ ውስጥ ምንድን ነው? ምን ማለት ነው? ትርጉሙ፣ የቃሉ ትርጉም የያዘለው ሚኒንግ ምንድን ነው? አሁን ሙሳ ሉክ ሙሳ ስለ እነዚህ ሴቶች አስተምሯል ማለት ነው። እስልምና የነቢያት አስተምሮ እኮ ነው። እነ ዳውድ፣ እነ ሱሌማን የተባሉት፣ እነ ኢብራሂም የተባሉት፣ እነ አደም ነብይ ነው ብለው የሚያምኑት ማለት ነው። እነዚህ ሁሉ ስለ ሁራ ላይ አስተምረዋል። የቱ ጋር ነው ያስተማሩት? እንደዚህ የተናገሩት ከመሐመድ ውጪ ከ610 ዓመተ ምህረት ቀደም ብሎ ማለት ነው ያስተማረ አንድ ነብይ የለም። 194000 124000 ነቢያቶች አሉ። 123999 ግን የት እንደገቡ አይታወቅም። የውሃ ሽታ ሆነው ጎርፍ ይውሰዳቸው ጂቢ ብላቸው አይታወቅም። እነዛ ነቢያቶች አሉ አስተምረውናል ብለው ግን ሙስሊሞች ይናገራሉ።

የሚያሸማቅቅም ከሚያሳፍር አስተምሮቱ አንዱ ይሄ ክፍል ነው። ይሄ በሰማይ ቤት በጀነት ከሴቶች ጋር እንዳራለን፣ ቁጥራቸው ብዛት ያለው ይሰጠናል፣ በየጥጋጥጉ ይቆማሉ፣ ሴቶች አማኞች ይደሰቱባቸዋል የሚለው ነገር በጣም የሚያሳፍር ነው። አይ ቲንክ በዚህ ዘመን በተለይ በዚህ አይምሮ በዚህ ጭንቅላት መቀበል ያቅታቸዋል እና የድሮዎቹ ሼኪዎች ናቸው በኩራት የሚናገሩት፣ እና ከሚያሳፍረው ትምህርት አንዱ ይመስለኛል። እስኪ ስታስቡት በተቀደሰ ስፍራ ላይ እንዲህ አይነት ነገር ይገኛል ብሎ ማሰብ። መቼም አምላካቸው ቅዱስ ነው ብሎ ነው የሚያስቡት። ቅዱስ የሚባል ነገር ያውቁ አያውቁ አላቅም በእስልምና አስተምሩ፣ ግን እንደው ቅዱስ ነው ብሎ ካሰቡ እዛ በተቀደሰ ቦታ ትዳርም አይደለም ባይዘዌ፣ ይሄ ትዳርም አይደለም ያው ትዳር ቅዱስ ነው ተብሎ እኛ ጋር ግን በሰማይ የለም ግን እዛ ቦታ ላይ በምድር እንኳን የማያደርጉትን ነገር እናደርጋለን ብለው ማሰባቸው ይህን መቀበላቸው እንዴት ነው? ቅዱስ ጳውሎስ እንደሚለው በአሮጌቶች ተረት ጭው የሚያደርግ ጆሮ በአሮጌቶች ተረት መያዝ አይሆንባቸውም። እንዴት እንደዛ ብሎ ሊያስቡ ቻሉ ብዬ እኔ ገርመኛ ሁልጊዜና፣ ካሉ ሙስሊሞች እስቲ ግቡና አምላካችሁ ቅዱስ ከሆነ በዛ በቅዱስ ስፍራ እንዲህ አይነት የተጨማለቀ ነገር ምድር ላይ እንኳን የሚያሳፍር ነው የምትሉት። ኒው ምድር ላይ ከአራት በላይ ሚስት ማግብቶ መገኘት መጥፎ ነው ትላላችሁ። እዛ ግን በጣም ብዙ ቁጥር ያላቸው ሴቶች ጋር ትገናኛላችሁ፣ ከዛ ድንግልናቸው መልሶ ይታደሳል። እንዲህ እንዲህ አይነት የምድር ፍላጎት የሆነ የአንድ ሰው ፍላጎት የመሰለ ነገር ይታያልና እንዴት ነው ይመቻችኋል? ሙስሊሞች እስቲ ግቡና አስረዱን በድፍረት ይሄ ነገር አሁን እና ይመቸናል፣ የምንናፍቀው ነገር ነው ብላችሁ ስ ነገሩ ካላሳፈራችሁ ይችላሉ። ሙስሊሞች ካሉ መግባት ይችላሉ። ልክ አሁን እንግዲህ ምን ያህል ምንድነው ምን ጠይቃ መልስ ብዙ ጊዜ ሲመልሱ ሰምታ ከሆነ ቢን የሚመልሱት መልስ ምን ችግር አለው? አላህ አላል አድርጎታል። አላህ አላል አድርጎታል። ደግሞ ጋብቻ ነው ጋብቻ ነው ብለው ነው የሚያምኑት፣ አይደለ? አሁን እንደዚህ አይነት ጋብቻ አለ። መንገድ ዳር ሴትን ሄደ መገናኘት ጋብቻ ነው፣ የጋብቻ አንዱ አካል። አሁን ይህን አዲስ አንዴ አንብቡት፣ ላስነብባችሁ መዋምር ሲናገር ምን አለ። አላስ ሜሴንጀር ሴሄድ፣ የአላህ መልእክተኛ እንደተናገረው ኢን ፓራዳይዝ ዴርዝ ኤ ፓቪሊዮን ሜድ ኦፍ ኤ ሲንግል ሆሎ ፒርል 60 ማይል ዋይድ፣ ጀነት ውስጥ አንድ ቦታ አለ። እና ያ ቦታ ምንድነው የተሰራው? ከእንቁ ነው፣ እና ስልሳ ማይል አካባቢ ስፋት አለው። ኢንች ኮርነር ኦፍ which there is a wives who will not see those in each other corner በየጥጋ ጥጉ ሴቶች ተቀምጠዋል፣ ሚስቶች ተቀምጠዋል። በየጥጋ ጥጉ ረጅም መኖሪያ ቦታ አለ። አንዱ ጥግ ላይ አንድ ሴት አለች፣ ሌላኛው ጥግ ላይ ሌላ ሴት አለች ሌላኛው ጥግ ላይ ሌላ ሴት አለች። እርስ በራሳቸው እንኳን አይተያዩም ይላል እና እነዚህ ሴቶች አሉ መንገድ ዳር። አሁን መንገድ ዳር እንግዲህ ኢማጂን የታያችሁ እንግዲህ መንገድ ዳር እነዚህ ሴቶች አሉ። ኤንድ ደ ቢሊቨርስ ዊል ቪዚት ኤንድ ኢንጆይ ዘም። ከዛ በኋላ አማኞች ይጎበኟቸዋል፣ ይደሰቱባቸዋል፣ ወሲብ ያደርጓቸዋል ማለት ነው። ወሲብ ያደርጓቸዋል በየመንገድ ዳሩ እየሄዱ ወሲብ ያደርጓቸዋል። በአልጋ ላይ የተደጋገፉ ሆነው ደግሞ እንደሚቀመጡ ደግሞ አንድ የቁራና አንቀጽ አውጥቼ ላሳያችሁ። ቆይ መንገድ ዳር አይበቃቸውም። ከዛ በኋላ ደግሞ ወደ ቤት ደግሞ ሲገቡ ተደጋጋፊ ሆነው ቤት ደግሞ ሲገቡ የሚያገኟቸው ሴቶች አሉ። ኢማጂን እንግዲህ ስለዚህ ውጭም ወጡ ውስጥም ሆኑ እነዛን ሴቶች ለመገናኘት ነው ማለት ነው፣ እዛ የሚሄዱት እነዚህ አገልግሎታቸው ለምንድን ነው? ለወንዶችን ለስ ማስፈጸሚያ ብቻ የተፈጠሩ ናቸው። እና ይሄ እስልምና ጀነት ነው ወይም ደግሞ የዘላለም ሕይወት ይሄንን እናገኛለን ብለው ተስፋ የሚያደርጉት እሱን ተስፋ የሚያደርጉት እሱ ነው። እኛ በክርስትና እንደዚህ አይነት ነገር ተስፋ የሚያደርግ ክርስቲያን የለም። መጽሐፍ ቅዱስም ያንን ነገር ስለማይነግረን ማለት ነው። እና አንድ ላንብብላቸው የቁርአን አንቀጽ 36። ኦኬ እነዚህ ሴቶች ሁራ ላይን የተባሉት እነማን ናቸው የሚለውን ማለት ነው። ፖይንት እያያዛችሁ ሱራ 36፣ የያሲን ምዕራፍ አንቀጽ 56ኛው ምን ይላል መሰላችሁ? እነርሱም ሚስቶቻቸውም በጥላዎች ውስጥ ናቸው። ናቸው በጥላዎች ውስጥ ማለት በቤት ውስጥ ናቸው። ቅድም እዚህኛው ሀዲስ ላይ ምን አሳየኋችሁ? እዚህ ላይ መንገድ ዳር፣ መንገድ ዳር አሉ። መንገድ ዳር ያሉ ሴቶች ናቸው። መንገድ ዳር ያሉ ሴቶች ናቸው፣ እዚህ ጋር ያሉት ማለት ነው እዚህ ጋር ያሉት ሴቶች መንገድ ዳር የሚያገኟቸው ናቸው። ኢን ፓራዳይዝ የሪዝ የፓቪሊዮን ሜድ ኦፍ ሲንግል ሆሎ ፒርል 60 ማይልስ ዋይድ 60 ማይል ወይም ደግሞ አይቲንክ ወደ 90 ኪሎ ሜትር አካባቢ የሚርቅ ቦታ አለ። እዛ ላይ ጥግ ጥጉ ላይ ሴቶች ይቆማሉ። አንዷ ሴት ከአንዷ ሴት አይተያዩም። ከዛ በኋላ እነዚህን ሴቶች ወንዶች እንደፈለጉ ሄደው ወሲብ ያደርጓቸዋል ወይም ደግሞ ይደሰቱባቸዋል ይላል። ይሄ መንገድ ዳር የሚደረግ የወሲብ አገልግሎት የሚሰጡ ሴቶች ናቸው። ቤት ውስጥስ ቤት ውስጥስ ካልን ደግሞ ቁርአን ምን ይለናል? እነርሱም ሚስቶቻቸውም በጥላዎች ውስጥ ናቸው፣ ባለ አጎበር አልጋዎች ላይ ተደጋጋፊዎች ናቸው። አልጋው አጎበር አለው። እዛ ላይ ደግሞ ተርታውን የሚቀመጡ ሴቶች አሉ ማለት ነው። ባሎቻቸውን ተደግፈው የሚጠብቁ ሴቶች እነዚህ ሁር አላይኖች የሚባሉት ማለት ነው። እነዚህን አላህ ለምንድን ነው የፈጠራቸው? ፐርፐዝሊ የተፈጠሩት ለወንዱ ወሲብ አገልግሎት ብቻ እንዲሰጡ ነው። ለወንዱ የወሲብ አገልግሎት ብቻ እንዲሰጡ አሁን ይህን ያስተማረ ነብይ አለ ነው የምትሉን ሙስሊሞች? አሁን ይህን ያስተማረ ነብይ አለ? ይህን አልጋ ላይ ተቀምጠው የሚጠብቁ ለወሲብ ሴቶች አሉ አላህ ይሰጣቸዋል ብሎ ያስተማረ ነብይ አለ እንደዚህ ብሎ የተናገረ ነብይ አለ ከሙሐመድ ውጭ? እና ሙሐመድ የአምላክ መገለጥ ነው ይዞ የመጣው እኛ ኢየሱስን እንከተላለን፣ እኛ ኢየሱስን እንቀበላለን ይላሉ ሙስሊሞች አይደል? ኢየሱስ ያስተማረውን መጽሐፍ ቅዱስ ላይ እውነተኛ አምላክ አንተ ብቻ ይሆንክ የላከውንም ኢየሱስን ስለሚል እንቀበላለን ኢየሱስን እኛ ብለው ያምናሉ ሙስሊሞች። ኢየሱስ እንደዚህ አይነት ነገር አላስተማረም፣ እንደዚህ አይነት የተጨማለቀ ነገር አላስተማረም። ክርስቶስ ሙሉ ለሙሉ እናንተን የሚቀብር ነው ክርስቶስ የተናገረው ማለት ነው።